ስለዚህ በተቻለ መጠን ውሃውንም አፈሰሰው ደፋው ምንም አለው። ልጆቻችን ታጥበው ራሳቸውን አጽድተው እስከ አንድ ሰዓት ባለው ጊዜ ውስጥ ንጽህናቸውን ጠብቀው ንቁ ሆነው እናንተን እንዲጠብቁ ማድረግ። ምናልባት ደግሞ እንደ ቤታችን ልማድ፣ እንደ ህይወታችን ልማድ ወይ ከመኝታ ተነስተን ወይ ከታጠብን በኋላ ጸሎትን ማድረግ መለማመድ ከልጅነት ነው አይደል? ምንም ይሁን ጸሎቱ በስማምን ብለው ያቆሙት በተኮላተፋ እንደበት ምስጋናን ግን ማቅረብ አለባቸው። ሌሊቱ መንጋቱን ማወቅ አለባቸው። አንድ ሁለት ቀን አንድ ሳምንት ዋጋ ያስከፍለናል፣ አብረን መቆም ሊኖርብን ይችላል። ከዛ ውጭ ግን ያለውን ቀናት ልጆች ራሱ ልማድ አንድ ነገር እኮ ተደግሞ ተደግሞ ተደግሞ ከሆነ ቀን በኋላ ይላል አይደል ሳይንስ፣ ከሆነ ልማድ ይሆናል፣ አይተው ይጣበቃል ላያችን ላይ ማለት ነው። እዚህ ምንድን ነው ማድረግ ያለብን? ያችን የጸሎት ጊዜ በምንም አይነት ሁኔታ እንዳያሳልፉ። ጸሎት ጸላይክ ነው። እኛ ኪችን ሆነ ሊሆን ይችላል። አባቶች የራሳችሁን ስራ እየሰራችሁ ሊሆን ይችላል። ጸሎት አርገሃል፣ ፊትህን ታጥበሃል የሚል ብቻ የማስታወስ ቃል ለልጆች በቂ ነው።